ሰበር መረጃ ስለ ማንቸስተር ዩናይትድ። አሞሪምን በተመለከተ የዩናይትድ ሰዎች አቋማቸው ታውቋል እያሉ የእንግሊዝ ተነባቢ ሚዲያዎች ሀሳቦቻቸውን ማስፈር ጀምረዋል። ትሰሙታላችሁ። የማንቸስተር ዩናይትድ የመልበሻ ቤት ውስጥም የተጫዋቾችን ስሜት በተመለከተ የውስጥ ምስጢርና መረጃዎችን አግኝተናል በማለት እነዚሁ ሚዲያዎች ሀሳቦችን መንገር ጀምረዋል። የማንቸስተር ዩናይትድ የበዙ ተጫዋቾች በአሞሪምና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 እናመሰግናለን። በማንቸስተር ዩናይትድ ቤት ውስጥ የተለየ ነገርን መጠበቅ እንችላለን ወይ? በዚህ ሰዓት ላይ የማንቸስተር ዩናይትድን ጉዳይ በተመለከተ የሚዘግቡ የክለቡ ወዳጆች ሆነው ይህንን ጥያቄ የሚያነሱ ሚዲያዎችም፣ በዚህ አጀንዳ ዙሪያ ውይይት የሚከፍቱ ብዙዎች ናቸው። በሩበን አሞሪም እና ማንቸስተር ዩናይትድ ቤት በሚታየው ነገር ተስፋ በመቁረጥ ይመስላል ምንም አዲስ ነገር አትጠብቁ እያሉን የሚገኙት የዩናይትድ ነገር ያሳዝናልም ያሳስባልም። ይህንን የምንልበት ዋና ዋና ምክንያቶች ምንድን ናቸው የሚለውን ብናስቀድም ማንቸስተር ዩናይትድን የሚያክል የዓለማችን እጅግ በጣም ትልቅ የሚባል ክለብ ከገባበት ችግር ለመውጣት እስካሁን ድረስ አለመቻሉ የእውነትም ያስገርማልም ያሳዝናልም ደግሞም ያሳስባልም። አስራ ሁለት ዓመታት ያህል ዩናይትድን የሚያህል ትልቅ ክለብ በግልጽ ለሚታየው ድክመቱ ማስተካከያ ማድረግ አለመቻሉ የመገረምን ስሜት ብቻ ሳይሆን የማሳሰብንም ስሜት ይፈጥራል። ማንቸስተር ዩናይትድ በጣም ትልቅ ክለብ ነው። በአሰልጣኝ ሰር አሌክስ ፈርጉሰን ዘመን የተቆናጠጣቸውን ኃያልነቶች እንደ ቀልድ አሁን ማንም እየመጣ የሚሽራቸው የሚያፈርሳቸው ከበጣም ረጅም ዓመታት በኋላ ማንቸስተር ዩናይትድን በኦልትራፎርድ ማሸነፍ ቻልን እያሉ የሚደሰቱበት ዘመን ሆኗል። ይሄ ወቅት ታዲያ ይሄ የጀመረው ከአሰልጣኝ ዴቪድ ሞይስ ጊዜ ጀምሮ ነው ማንቸስተር ዩናይትድ የሚፈሩ ከማንቸስተር ዩናይትድ ጋር ሊጫወቱ ሲሉ ተሸንፈው ጨዋታቸውን የሚጀምሩ በጣም በብቅ ቁጥር ብዙ የሆኑ ክለቦች በማንቸስተር ዩናይትድ ላይ ድልን ተቀዳጅተው አንዳንዶቹ ከ33 ዓመት በኋላ አንዳንዶቹ ከ44 ከ47 ዓመታት በኋላ ማንቸስተር ዩናይትድን አሸነፍን ብለው የተለየ የደስታ ስሜት ውስጥ ሲገቡ አይተናቸዋል። የማንቸስተር ዩናይትድ ታሪክ ከዚህን ያህል ጊዜ በኋላ ተበላሸ፣ አዲስ ሪከርድ ተመዘገበ ማንቸስተር ዩናይትድ ላይ ሲባል መስማትም እንግዳ ነገር አይደለም። ታዲያ ከዴቪድ ሙስ የጀመረው እንዲህ ያለቱ መጥፎ የማንቸስተር ዩናይትድ የውጤት አልባ ጉዞ ዘንድሮ በአሞሪም እንደቀጠለ ነው። ማንቸስተር ዩናይትድ በታሪኩ እንደነ ግሪምስቢ ታውን አይነት ባሉ ቡድኖች አራተኛ ዲቪዚዮን ላይ ባሉ ቡድኖች ተሸንፎ አያውቅም። ዘንድሮ ግን ያ ሲሆን ለማየት ጭምር ተገደናል እና ማንቸስተር ዩናይትድን የሚያህል ትልቅ ቡድን አለማችን ላይ ትልልቅ ቡድኖችን ጥሩ ሲባል ስሙን ካፋችን ልንለየው የማንችል ይህንን ደግሞ ክብር የሰጠ ነው። ይህንን የታላቅነት ቦታ የተቀዳጀው ደግሞ ማንቸስተር ዩናይትድ በስራው በልፋቱ በውጤቱና ሀያልነቱን ደጋግሞ ማሳየት በመቻል ነው። የእውነት ለመናገር ማንቸስተር ዩናይትድ በጣም ትልቅ ትልቅ ትልቅ ብራንድ ነው ታዲያ በአስራ ሁለት ዓመታት እንዲህ ያለ ችግር ውስጥ መዳከርን እንዴት ማስቆም አቃተው የሚለው ጥያቄ የእውነት ለመናገር አሳስቦን የምናነሳው ጥያቄ በማሳዘን የምናነሳው ጥያቄ ነው ብለው የእግር ኳስ ባለሙያዎቹ ይናገራሉ። እና ለምሳሌ ዴቪድ ቤካም በተደጋጋሚ እንደሚለው ማንም ቡድን ሊቸገር ይችላል። የትኛውም ክለብ አስቸጋሪ የሚባል ፈታኝ የሚባል ወቅት ሊኖረው ይችላል። የእኔ ጥያቄ የኔ የሚያሳስበኝ ነገር ብሎ ዴቪድ ቤካም የሚያነሳው በዚህ ችግር ውስጥ እንዴት አስራ ሁለት ዓመት ቆየን፣ ለዚህ ችግር መፍትሄ ማፍለቅ ማንቸስተር ዩናይትድን ሆነን እንዴት አቃተን? ይሄ ነው መቀበል የሚቸግረኝ እንጂ ሪያል ማድሪድም ባርሴሎናም እንደዚሁም ደግሞ ሊቨርፑልም ሌሎቹም የእንግሊዝ ፕሪሚየር ሊግ ክለቦች በተመሳሳይ ፈታኝ ጊዜ ሊኖራቸው ይችላል እነ ባየር ሚዩኒክ አይነት ቡድኖች ማለት ነው። ግን ማንቸስተር ዩናይትድን ስትሆን፣ ባየር ሚዩኒክን ስትሆን፣ ሪያል ማድሪድን ስትሆን የሚጠበቅብህ ችግር ሲያጋጠመህ ችግሩን በምትፈታበት ፍጥነት ነው የምትለቀው አንዱም የታላቅነት ማሳያ ከችግር ጋር አብሮ አለመዝለቅ ነው። ማንቸስተር ዩናይትድ ግን እንደዚህ ሆኖ ሳየው ይገርመኛል እያለ ዴቪድ ቤካም በጣም በተደጋጋሚ ያነሳል። ለምን ተቸገረ፣ ለምን ተፈተነ ሳይሆን በመቸገርና በመፈተን ውስጥ እንዴት ይህንን ያህል ጊዜ ለመቆየት ተገደደ የሚል ጥያቄን ያነሳል። ስለዚህ እንደዚህ አይነት ይሄ እንግዲህ ምን ብለን እናስቀምጠው? ማንቸስተር ዩናይትድን አይነት ከፍተኛ ገንዘብን እያወጣ አሁን ለምሳሌ አንዳንዴ ፋይናንሻሊ በጣም ሀይሊ ክራይሲስ ውስጥ የሚገቡ ክለቦች ይኖራሉ። በዛ ፋይናንሻል ክራይሲስ ምክንያት ቡድናቸውን መገንባት፣ ቡድናቸውን ማጠናከር፣ ቡድናቸውን በነበረበት ሌቭል እንዲዘልቅ ማድረግ የሚቸገሩበት ጊዜ ይመጣ ይሆናል። አሁን ማንቸስተር ዩናይትድ ደሂቶ እኮ አይደለም፣ ድህነት ጎብኝቶት አይደለም። የእውነት ለመናገር ከፍተኛ ገንዘብ እያወጣ ነው። ፈርጉሰን ማንቸስተር ዩናይትድ ከተለያዩ አብረው መሆን ካቆሙበት ጊዜ አንስቶ ባለፉት አስራ ሁለት ዓመታት ቡድንን ለማጠናከር እየተባለ በሚወጣ ወጪ አሰልጣኝን ለመቅጠርም ይሁን አሰልጣኝን በማሰናበት በሚከፈል ካሳ ማንቸስተር ዩናይትድ እጅግ በጣም ከፍ ያለ ገንዘብን እኮ ይከፍላል። እዚህ ጋር ምንም አይነት ችግር የለም። ነገር ግን ዲሲሽን ሜኪንጉ ፑር ነው። አንዳንዴ ተጫዋቾች ሲመጡ የሚፈጠር ተስፋና ተጫዋቾቹ ቡድኑን ከተቀላቀሉ በኋላ እዚህ ግባ የሚባልን ለውጥ ማምጣት ሳይቻል ሲቀር አሰልጣኝ ሲሰናበት ደስታ፣ አሰልጣኝ ሲቀጠር ተስፋ፣ ግን የተቀጠረው አሰልጣኝ ደግሞ ማንቸስተር ዩናይትድን በሚፈለገው ፍጥነት ወደ ውጤታማነት ይዞ መሄድ ሲያቅተው ደግሞ ቶሎ ነው የምናየው። እና ምንድን ነው የሆነው ብሎ በመገረም መጠየቅ የግድ ይመስለኛል። እና በድህነት ገንዘብ በማጣት ብዙ ነገሮች ተበላሽተውበት በመክሰር ምናምን የመጣ አይደለም። ስቲል ሀይሊ ስፔንድ ከሚያደርጉ የፕሪሚየር ሊጉ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። አሁንም ለተጫዋቾቹ እጅግ ከፍተኛ ደሞዝ በመክፈል ምናልባት በሁለት ክለቦች ብቻ ቢበለጥ ነው ማንቸስተር ዩናይትድ። በደረጃ ሰንጠረዥ ግን በ13 ክለቦች ይበለጣል። ባለፈው የውድድር ዓመት በደረጃ ሰንጠረዥ ግን በ14 ክለቦች ይበለጥ ነበረ። ስለዚህ ማንቸስተር ዩናይትድን የምነካው ብለን የምንለው ግራ ስለሚያጋባ ነው ያለበት ሁኔታ ብለን ለማንሳት ነው እና እውነት ሌሎቹ ትልልቅ ቡድኖች ይህን ያህል ተቸግረው ይቆያሉ ወይ? ዊዝ ማንቸስተር ዩናይትድ ሲቹዌሽን ነው ይህንን ነገር የምናስበው። ተጫዋቾችን ለመግዛት ገንዘብ በከፍተኛ ደረጃ እያወጣ አሰልጣኝን እየቀጠረም እያሰናበተም እስካሁን ድረስ ወደ ሰባት ስምንት ዘጠኝ ሰዎችን ቀይሯል። ከፈርጉሰን በኋላ በነዚህ ሁሉ አሰልጣኝ መቀየር፣ በነዚህ ሁሉ ተጫዋቾችን ማስፈረም ውስጥ የማንቸስተር ዩናይትድን ተፎካካሪነት መመለስ አለመቻሉ የእውነት አስገርሞን የምናነሳው ጥያቄ ነው እና ሌሎቹ ክለቦች ሪያል ማድሪድ ቢሆን እንደዚህ ይሆናል። የማንቸስተር ዩናይትድ እኩያ እኮ ሪያል ማድሪድ ነው። የማንቸስተር ዩናይትድ እኩያ እኮ ባርሴሎና ነው ምናልባት ከማንቸስተር ዩናይትድ በባሰ ፋይናንሽል ክራይሲስ ውስጥ ያለው ባርሴሎና ነው። ግን ባርሴሎና ባለፈው የውድድር ዓመት ሶስት ዋንጫዎችን አሸንፈዋል። ባለፈው የውድድር ዓመት ለማየት ከሚያጓጉ ክለቦች መካከል አንዱ ሆኗል። በዛ ፋይናንሽል ታይትነስ ውስጥ ወይም ፈታኝ ሁኔታ ውስጥም ሆኖ ማንቸስተር ዩናይትድ ያለምንም ጥርጥር አሪፍ ቡድንን ለመገንባት መንገድ አለው መላ አለው፣ ባርሴሎና። ስለዚህ ባርሴሎና የሚያደርገውን አይነት ነገር የማንቸስተር ዩናይትድ ሰዎች ለምን ማድረግ አቃታቸው ብሎ አለመጠየቅ አይቻልም። ምክንያቱም የማንቸስተር ዩናይትድ እኩያ ባርሴሎና ነው። ከባርሴሎና የባሰ ችግር ላይ ያለ ክለብ የለም፣ ፋይናንሻሊ ተጫዋቾችን ያስፈርማል። ነገር ግን እነዛን ተጫዋቾች አልመዘግብልህም እስኪባል ድረስ ገንዘብ ቸግሮታል። ገንዘብ ኖሮህ ለተጫዋቾቹ ደሞዝህን መክፈል እንደምትችል እርግጠኛ አይደለም እያሉ ቡድን ሀቤር ቴባስ የሚያሰቃዩት ቡድን እኮ ነው፣ ባርሴሎና ማለት። ባርሴሎና ግን እንደዛም ሆኖ ከሜዳ ውስጥ ጉዳይ ጋር በተያዘ ብዙ ችግር የምናነሳበት ክለብ አይደለም። የሚያስፈልጋቸውን ተጫዋቾች ያሳድጋል፣ የሚፈልጋቸውን ተጫዋቾች ያስፈርማል። በበጣም ብዙ መቸገርና መፈተንም ውስጥ ሆኖ ባርሴሎና ሳክሲድ ያደርጋል። ስለዚህ እኩዮቹ እንደዚህ ካደረጉ ማንቸስተር ዩናይትድን ምን ነክቶት አቃተው ብሎ አለመጠየቅ አይቻልም። የሚያሳዝነው አሁንም ቢሆን ፕሮሚሲንግ ነገር ወይም ተስፋ ሰጪ የምንለው ነገር የለም። እንዴ በጣም ብዙ ጥያቄዎችን እኮ ነው ማንሳት የምንገደደው። ወጥ የሆነ ነገር ማሳየት አለመቻል የማንቸስተር ዩናይትድ አዲሱ መልኩ ነው። ወጥ የሆነ የቡድን ምርጫ አለመኖር በየጨዋታው ላይ የሚስተዋለው ነገር ማንቸስተር ዩናይትድን፣ ሩበን አሞሪምን በተመለከተ በጎ ነገር ለመናገር አቅም የሚያሳጣ ነው። ቤስት ኢለቨኑ በየጊዜው ይቀያየራል። ለምንድን ነው ለምሳሌ ቼልሲን ያሸነፈው ቤስት ኢለቨን ቀጥሎ በመጣው የብሬንትፎርድ ጨዋታ ላይ ለምንረው ማይቀጥለው ተጫዋቾች በቦታ በቦታም ይቀያየራሉ በሚናም ይቀያየራሉ ምንድን ነው ይሄ የሚሰጠው ትርጉም ብለው የቀድሞ ተጫዋቾቹ ይቅር የማይባል ስህተት አሞሪም እየሰራ እንደሆነ ያነሳሉ። እና ጊዜ አለመኖር ተባለ። ለምሳሌ ባለፈው የውድድር አመት ጊዜ አለመኖርን ሁሉም ሰው አምኖ ተቀበለ። ግን ደግሞ ጊዜ ተገኝቶም የተሻለ ነገር የለም። ፕሪሲዝን ነበረው አሞሪም በዘንድሮ የውድድር ዓመት ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ፣ ዩሮፓ ሊግና ኮንፈረንስ ሊግ ላይ አለመሳተፉን ተከትሎ ማንቸስተር ዩናይትድ ለቀጣዩ ጨዋታ አንድ ሳምንት የመዘጋጃ ጊዜ አለው። ይህንን ጊዜ አግኝቶ ፕሪሲዝንም አብሮ ከተጫዋቾች ጋር አሳልፎ ያን ያህል ወጥ የሆነ ነገርን ማሳየት ላይ ግን ማንቸስተር ዩናይትድ ቤት ስለ ለውጥ እንዳናወራ የሚያስገድድ ሆነ። ሳምንቱን ሙሉ ለአንድ ጨዋታ የሚዘጋጅ ቡድን በፍጹም አይመስልም። ብሬንትፎርድ እኮ ሚድዊክ ላይ ጨዋታ ነበረው። ማንቸስተር ዩናይትድ ሳምንቱን ሙሉ እረፍት ነበረ፣ የመዘጋጃ ጊዜ ነበረው፣ ግን የተሻለው ቡድን የነበረው ብሬንትፎርድ ነው። ሀውካም ይሄንን እንዴት አምኖ መቀበል ይቻላል? ብሬንትፎርድ ሲቲን አይደለም፣ ብሬንት ፎርድ ሊቨርፑልን አይደለም ወይም አርሰናልን አይደለም። ብሬንት ፎርድ በዘንድሮ የውድድር አመት አጀማመራቸው ካላማረላቸው ክለቦች መካከል አንዱ ነው። ማንቸስተር ዩናይትድን እስኪያሸንፍ ድረስ ብሬንትፎርድ ቤት ውስጥ እኮ ጥያቄ የሚነሳበት አጋጣሚ በጣም ብዙ ነበረ። እናም የሚደረጉ ነገሮች ተስፋ ማስቆረጥ ብቻ ሳይሆን ማበሳጨትም የጀመሩ ይመስለኛል። ወይን ሩኒ ለቢቢሲ የተናገረው ነገር ይህንን ነው የሚያሳየው። እኔ ከዚህ በኋላ ሩብን አሞሪም የሚባል ሰው በማንቸስተር ዩናይትድ ቤት ውስጥ የተፈጠረውን ችግር ይፈታል ብዬ አላምንም፣ አላስብም በቃ ተስፋ ቆርጫለሁ አለ። እንደውም እኔም እኮ አሰልጣኝነትን ሞክር ያለሁ እኔ ሰላሳ ዘጠኝ ዓመቴ ነው፣ እሱ አርባ ዓመቱ ነው። ስለዚህ የሩብን አሞሪም በማንቸስተር ዩናይትድ ቤት ውስጥ እንዳልሆነለት አምኖ እንዲቀበል አሰልጣኝነት ሁልጊዜ ይሆንልሃል ማለት አይደለም። ስለዚህ እንዳልሆነለት አምኖ ሌሎች አጋጣሚዎችን፣ ሌሎች አማራጮችን እንዲጠቀም እስከ መምከር ደረጃ ድረስ ሄደ ወይን ሩኒ። በቃ ከዚህ በኋላ አሞሪም ማንቸስተር ዩናይትድን እንዲህ ቢደረግለት ይቀይረዋል እንዲህ አይነት ነገር ቢሟላለት በማንቸስተር ዩናይትድ ቤት ውስጥ የተስተካከለ ነገርን እንድናይ ያደርጋል ምናምን ብዬ ካሁን በኋላ ለማውራት አቅም የለኝም። በቃ ተስፋ ቆርጫለሁ፣ አሞሪም ይበቃዋል ነው የዌይን ሩኒ አቋም። ይህንን አይነት አቋም ከሰዓት በኋላ ጋሪ ኔቪልም ደገመው። ጋሪ ኔቪል መበሳጨትም በውስጡ አለ ጋሪ ኔቭል ስጋትም አለ። እኔ በቃ መልበሻ ቤት ውስጥ የማንቸስተር ዩናይትድ ተጫዋቾች ያላቸውን ስሜት ዋትስ ሪሊ ኢን ዴር ማይንድ፣ ምንድን ነው አምሯቸው ውስጥ ያለው ነገር፣ እውነት አሞሪምን ምን ያምኑታሉ፣ እውነት የአሞሪም ሐሳብ ይገዙታሉ፣ ኦውን ያደርጉታሉ፣ የነሱም ሐሳብ ነው ወይ የሚለውን ለመጠየቅ ተገድጃለሁ አለ ጋሪ ኔቭል። እና አንዳንዶቹ አሞሪም የሚሰራቸው ስህተቶች፣ የሚወስናቸው ውሳኔዎች፣ ይህ ይቅርታ ማላደርግለት አይነት ስህተት ነው የሚሰራው አለ። ይህንን ሲያስረዳ ሜሰን ማውንት ከብሬንትፎርድ ጋር በተደረገው ጨዋታ ሰማንያ አንደኛው ደቂቃ ላይ ተቀይሮ ገባ። ሰማንያ አንደኛው ደቂቃ ላይ ተቀይሮ ከገባ በኋላ ምንድን ነው ያደረገው? የተወሰኑትን ደቂቃዎች እንግዲህ አስቡ፣ ዘጠና ደቂቃ ነው የእግር ኳስ ጨዋታ። ሰማንያ አንደኛው ደቂቃ ላይ ሜሰን ማውንት ተቀይሮ ከገባ ይሄ ልጅ ዘጠኝ ደቂቃ ብቻ ነው መደበኛ ጊዜ የሚኖረው። በነዛ ዘጠኝ ደቂቃዎች ውስጥ ግን አንድ አስር ቁጥር ቦታ ላይ አንድ ጊዜ ደግሞ ሌፍት ዊንግ ባክ ላይ አጫወተው። በዘጠኝ ደቂቃ ውስጥ እንዲህ ያለ ለውጥን የሚያ የሚያደርግን ሰውዬ ምን ብዬ ነው ይቅርታ የማደርግለት አንደርስታንድ ለማድረግም አክሰፕት ለማድረግም ፎር ጊቭ ለማድረግም ይቸግረኛል አሞሪም እያለ ነው ሀሳቡን የሚሰጠው ስለዚህ እንዲህ ያለው ስሜት ደጅ ባሉ ሰዎች የሚጮኸው ጩኸት ጠንካራ ቢሆንም ወሳኙ የዩናይትድ ኃላፊዎች ግን በድጋሚ አሞሪምን መታገስ መርጠዋል ይላሉ የእንግሊዝ ሚዲያዎች ደጋፊው ባለሙያው፣ ገለልተኛው እንደዚህ ዝም ብሎ በቃ ኳስ የሚወደው ምናልባት ራሱ ሩበን አሞሪምም የውጤት ማጣትን ተከትሎ ስራዬን ይዤ መቀጠል መቻሌን እርግጠኛ አደለሁም። ውጤት እየጠፋ በመጣ ቁጥር ከስራ መባረር ስራውን እንድለቅ መደረግ ሳክድ መሆን እንደዚህ እንደዚህ አይነት ውሳኔዎች ሊመጡ ይችላሉ አለ እና ራሱ ሩበን አሞሪምም ውጤት ካልተስተካከለ አደጋ ላይ መሆኑን እንደሚረዳ እየተናገረ ዛሬ ሰበር መረጃ ተብሎ የሚነገረን ነገር የነ ሰርጅም ራትክሊፍ ስብስብ ግን ለሩበን አሞሪም አሁንም ጊዜ መስጠት ያስፈልጋል ቸኩለን የምንወስነው ነገር እንዲኖር አይገባም እያሉ ነው። ይናል እና ስካይ ስፖርትስ ተረዳሁት ብሎ በሰበር መረጃ ላይ የነገረን ነገር ይሄ መረጃ፣ ከጥቂት ደቂቃዎች በፊት የወጣ ነው። እናም ሰር ጂም ራትክሊፍ ለአሞሪም ድጋፍ አላቸው መታገስንም መርጠዋን ነው። እንዲህም ይላሉ አሉ እነ ሰር ጂም ራትክሊፍ፣ አሞሪምን በሙሉ የውድድር ዓመት ምን መስራት እንደሚችል ማየትን እንመርጣለን። የራሱ ተጫዋቾች ኖ ቢኖረውት አሞሪም ምን መስራት ይችላል የሚለው ላይ ትኩረት ማድረግን ይፈልጋሉ፣ ነው የሚለው ስካይ ስፖርትስ። እና ሩበን አሞሪም እንግዲህ በዚህ ክረምት አንድ ግብ ጠባቂ ሴኒ ላሜንስ የሚባል የፊት መስመሩን ብቻ ለማጠናከር 207.4 ሚሊዮን ፓውንድ ወጪ የተደረገለት ነው፣ ግን የግብ ጠባቂው እስካሁን ምንም የመጫወት እድል አለማግኘት፣ ግን የማንቸስተር ዩናይትድ 207.4 ሚሊዮን ፓውንድ የወጣባቸው የፊት መስመር ተጫዋቾች ላይ እስካሁን ድረስ ያለው ኤፊሽንሲ በጣም ብዙ ጥያቄን የሚያስነሳ ነው። ስለዚህ ከማንቸስተር ዩናይትድ ጋር ተያይዞ የተነገረን ሰበር መረጃ አሞሪም የነራት ክሊፍ ድጋፍ አለውን? እዚህ ላይ ግን አነጋጋሪ የምንላቸውን የተወሰኑ ነጥቦችን ማንሳት ይኖርብናል። አንድ የእውነት የምር ማንቸስተር ዩናይትድ አሞሪምን በሌሎች አዳዲስ አሰልጣኞች ስለ መተካት እያሰበ አይደለም፣ ስለ ተተኪ አሰልጣኞች ምንም አይነት ሀሳብ በአእምሯቸው ላይ የለም የሚል ጥያቄን ማንሳት አለብን። አንዱ አነጋጋሪ ነጥብ የሚሆነው እሱ ነው። አንዳንዶች ምን ይላሉ? ለኤሪክ ቴን ሃግም እኮ እንዲህ ያለ ድጋፍ ይሰጣቸው ነበረ። እንዲህ ያለ ድጋፍ ከተሰጣቸው ከዘጠኝና ከአስር ቀናት በኋላ መባረራቸውን እንደሰማን አትርሱት የክለብ አሰራር እንዲሁ ነው ስለዚህ እነ ራትክሊፍ አሞሪምን እንደግፋለን እሱን መታገስ እንመርጣለን ሙሉ የውድድር ዓመት እንዲኖረው ሀሳብ አለን ቢሉም ሄደው ሄደው ግን የሆነ ውሳኔ ላይ መድረሳቸው አይቀርም እንዲህ እየተናገሩ አሞሪምን ብናሰናበት አሞሪም በራሱ ጊዜ ለቆ ቢወጣ በገሌ እንተካዋለን ብለው ስለሆኑ ሰዎች ማሰባቸው ግን አይቀርም ይሉና ሁሉም ክለቦች ተጠባባቂ እቅድ አላቸው። እንኳን እንደ አሞሪም ኮንሲስተንት መሆን ያቃተው አሰልጣኝ፣ ውጤታማ መሆን የተቸገረ አሰልጣኝ ይቅር እና አርሰናልም አርቴታ በድንገት ተነስቶ እለቃለሁ ቢል ወይም ማንቸስተር ሲቲ ጋርዲዮላ ኧረ በቃኝ ልረፍ ቢል አርንስሎት ከሊቨርፑል ጋር አብሮ የማያስቀጥል ነገር ቢገጥማቸው የሊቨርፑል ሰዎች በአእምሯቸው ውስጥ አያወጡት አያነጋግሩት ይሆናል እንጂ ወይም አጥብቀው ያይዙት ይሆናል እንጂ ፕላን ቢ ግን ይኖራቸዋል ተጠባባቂ ሀሳብ ግን ይኖራቸዋል ነው ይሄ የመጀመሪያው ነገር ነው ስለዚህ ማንቸስተር ዩናይትድ ቤት ውስጥም እንዲህ ያለ ሀሳብ ይጠፋል ተብሎ አይታመንም አሞሪም በራሱ ጊዜ በቃ አልቻልኩም ብሎ ሪዛይን ሊያደርግ ይችላል የግዴታ ማንቸስተር ዩናይትድ እና ሰርጅም ራትክሊፍ እንዲያባረሩት እኮ ላይጠብቅ ይችላል፣ በቃሪዛ ሊያደረግ ይችላል። የዛን ሰዓት ላይ አደለም ማሰብ የሚጀምሩት የተወሰኑ ሰዎችን በጣም በእርግጠኝነት ማሰባቸው አይቀርም ብለው ያነሱታል። ሁለተኛው አነጋጋሪ የምንለው ነጥብ የነሰርጅም ራትክሊፍ ወይም የኢኒዮሶች ሀሳብ ነው። ይሄ የኒጀርክ ዲሲሽን አንወስንም ነው። ይሄ ድንገት የችኮላ የጥድፊያ ውሳኔን አንወስንም ነው እንዴ ማንቸስተር ዩናይትድ ቤት አሁን የሚወሰን ውሳኔ ቢኖር ለምሳሌ አሞሪምን በተመለከተ እውነት የጥድፊያ ነው? እውነት የችኮላ ነው? እንዴት ነው ይሄ ውሳኔ የችኮላ ነው ሊባል የሚችለው? ህዳር ላይ በ2024 የተቀጠረ ሰው እስካሁን ድረስ በፕሪምየር ሊጉ 33 ጨዋታን የማድረግ ዕድል የተሰጠው ሰው ባደረጋቸው 33 ጨዋታዎች 34 ነጥቦችን ብቻ ያገኘ ሰው እስካሁን ድረስ በአስራ አንድ ወራት የማንቸስተር ዩናይትድ አሰልጣኝነቱ ሁለት ተከታታይ ጨዋታዎችን ማሸነፍ ያልቻለ ሰው፣ ዘጠኝ ድል ብቻ ማስመዝገብ የቻለ ሰው፣ እሱን በተመለከተ የሚወሰን ውሳኔ እንዴት ነው የችኮላ ሊባል የሚችለው የጥድፊያ ሊባል የሚችለው እንዴት ነው? የሆነ ነገር አምሮለት መቶ መቶ መቶ መቶ ከዛ ድንገት መበላሸት ሲጀምር ያንን መበላሸት መቋቋም አቅቷቸው እኳ አደለም የወሰኑት። ማንቸስተር ዩናይትድን የሚያክል ትልቅ ቡድን ባለፉት አስራ አንድ ወራት ሁለት የፕሪምየር ሊግ ጨዋታዎችን በተከታታይ ማሸነፍ አልቻለም። ማንቸስተር ዩናይትድን የሚያክል ትልቅ ቡድን ከ33 ጨዋታ 34 ነጥብ ብቻ የሚያገኝ ሆኗል። ከ33 ጨዋታ 9 ጨዋታ ብቻ የሚያሸንፍ ነው። ይሄ የማንቸስተር ዩናይትድ እውነት የችኮላ አደለም አስራ አንድ አመት የተኖረበት ደጋፊዎች የተሰቃዩበት ተስፋ ያደረጉትን ነገር ያላዩበት አስራ አንድ ወር ነው። ይሄ ከባድ ነው። ኒጀር ካረለም ይሄ በደመነፍስ በድንገት በችኮላ በጥድፊያ ነገሮችን ሳናገናዝብ ወሰንን የሚያስብል አይደለም ነው። እንደገና ሌላ ጥያቄ፣ እውነት ግን ማንቸስተር ዩናይትድን እንዲህ ያደረገው ሲስተሙ ነው? በዚህ ይሄ ሲስተም የማይረባ ሲስተም ስለሆነ ነው? ብለን እንዳንል ደግሞ ክሪስታል ፓላስ ይህንኑ ሲስተም የአሞሪም ምን ያህል ይጠቀምበታል ሶስት አራት ሁለት አንድን ነው ኦሊቨር ግላስነር በክሪስታል ፓላስ ውስጥ አፕ ላይ የሚያደርጉት ክሪስታል ፓላስ በማንቸስተር ዩናይትድ እኩያ በሚባል ደረጃ የሚጠራ ክለብ አይደለም በጣም ሰፊ ልዩነት አለ በዩናይትድ እና በክሪስታል ፓላስ መካከል ክሪስታል ፓላስ ግን በዚሁ የጨዋታ ሐሳብ ኤፌካፕን አሸንፈዋል። ኮሚዩኒቲ ሺልድን ሊቨርፑልን በመርታት ወስደዋል። አስራ ስምንት ጨዋታዎችን ባለፉት ተከታታይ መርሃ ግብሮች በሁሉም የውድድር አይነቶች አልተሸነፈም። በፕሪሚየር ሊጉ ሶስተኛ ነው። ስለዚህ ሲስተሙን እንዴት ነው አፕላይ የምናደርገው፣ ሲስተሙ ውጤት እንዲያመጣ መቻል ላይ ነው። የግላስነር እና የአሞሪም ልዩነት አሞሪም የሚያስበው የጨዋታ ሀሳብ እና ኦሊቪየር ግላስነር የክሪስታል ፓላሱ አሰልጣኝ የሚያስቡት ሀሳብ አንድ አይነት ነው። ሀሳባቸው አንድ አይነት ሆኖ ቡድኖቻቸው የሚያስመዘግቡት ውጤት ግን በጣም በጣም በጣም የተራራቀ ነው። ኮንሲስታንት ነው ክሪስታል ፓላስ። ማንቸስተር ዩናይትድ ወጥ የሚባለውን ነገር ጭራሽ ጭራሽ ጭራሽ ጭራሽ አያውቀውም። እውነት ለመናገር እና ይሄም ሌላ አብሮ የሚነሳ ነገር ነው እና የአሞሪም ግራ አጋቢ ውሳኔዎችም በዚህ ሰዓት ላይ በስፋት የሚነሱት እነሱ ናቸው። የሰው ቅያሪ በጣም ቶሎ ቶሎ ያደርጋል። ስለዚህ ኮንሲስታንት የሆነ ፓርትነርሺፕ በተጫዋቾች መካከል እንዲኖር አይፈቅድም። ዛሬ ከሆነ ተጫዋች ጋር ይጣመራል። ከእሱ ጋር ሊግባባ ሲል ደግሞ ሌላ ተጫዋች ያመጣበታል። ከእሱ ጋር ሊግባባ ሲል ደግሞ እንደገና ይቀየራል። ይሄ አይነት የሰው ቅያሪ መብዛት አሞሪም ምን እያሰበ ነው እንድንል የሚያደርገን የተከፈለ ዋጋ ተከፍሎ አንድ እሱ የሚያምንበት ወጥ ቤስት ኢሌቨን እንዲኖረው ማድረግ አልፎ አልፎ ብቻ ያንን ቤስት ኢሌቨን ሪሸፍል ማድረግ የተሻለ ሊሆን ይችላል። ነው የቦታ ለውጥ ቅድም ያነሳ ነው። የሜሰን ማውንትን አይነት ምሳሌ መስጠት ነው። ሜሰን ማውንት ዘጠኝ ደቂቃ ብቻ ሜዳ ላይ የሚቆይበት የመጫወት እድል ተሰጥቶት ሰማንያ አንደኛው ደቂቃ ላይ ተቀይሮ ገብቶ በዛ ዘጠኝ ደቂቃ ውስጥ አሴ ኔምበርቴንም አሴ ሌፍት ዊንግ ባክም እንዲጫወት ተደረገ እና ምንድን ነው የሚሆነው ነው አሁን በሰበር መረጃው ላይ የተነገረን ማንቸስተር ዩናይትድ እና ሰር ጂም ራትክሊፍ ለሩበን አሞሪም ድጋፍ አላቸው። እሱ ሙሉ የውድድር ዓመት ከማንቸስተር ዩናይትድ ጋር እንዲኖረው ያስባሉ የሚል ነገር የራሱ ቡድን ኖሮት የሚል ነገር ተነገረ እንጂ ምንም አይነት የተቀመጠ ፍሬምወርክ ደግሞ የለውም። ይሄ የማንቸስተር ዩናይትድ ድጋፍ እንዴት አይነት ፍሬምወርክ ለምሳሌ የተቀመጠ ቅድመ ሁኔታ ቢኖር አንድ ነገር ነው። ለአሁን እንደግፋለን፣ ነገር ግን እንዲህ እንዲህ እንዲህ ያለው ነገሮች መሟላት አለባቸው፣ ይሄንን ይሄንን እንድታሟላ ይሄንን ያህል ጊዜ ሰተናል የሚባል ነገር የለም። ምናልባት በውስጥ ብለውት ካልሆነ በስተቀረ ሚዲያዎቹ የሚነግሩን ነገር የተቀመጠ ምንም አይነት ቅድመ ሁኔታ የለም። እስከዚህ ጊዜ ድረስ ነገሮች መስተካከል አለባቸው ተብሎ ታይም ፍሬም አልተቀመጠለትም። ይህን ያህል ጨዋታ እንታገሰሃል ያለን ይሄንን ያህል ጨዋታ ታግሰንህ ውጤቶች የማይስተካከሉ ከሆነ ግን ውሳኔ ለመወሰን እንገደዳለን ብሎ ለአሰልጣኙ ተቆጥሮ የሚሰጥ ኃላፊነት፣ ተቆጥሮ የሚሰጥ ጊዜ፣ ተቆጥሮ የሚሰጥ የጨዋታ ብዛት የሚባል ነገር የለም። እንደው በደፈናው ማንቸስተር ዩናይትድ አሞሪምን ማባረር አይፈልግም። በአሞሪም ላይ መወሰን የቻለው መደገፍ፣ መታገስ፣ ቸኩለን የምንወስነው ምንም አይነት ውሳኔ የለም። በውድድር ዓመቱ ሙሉ ምን መስራት እንደሚችል ማየት ምርጫችን ነው ብለዋል። ሰርጂ ምራት ክሊፍ ተብሏል። አሁን ብቸኛው ሰው አሞሪምን በተመለከተ የሚወስነው የአሞሪምን ዕጣ ፈንታ በተመለከተ የውሳኔ ሀሳብ የሚሰጠው ሰርጂ ምራት ክሊፍ ነው። ስለዚህ ሰርጂ ምራት ክሊፍ የሚሉት ይጠበቃል። ለማንኛውም ማንቸስተር ዩናይትድ በቀጣይ በኦልድ ትራፎርድ ከሰንደርላንድ ጋር ይጫወታል። በአጠቃላይ በሚቀጥሉት አምስት ጨዋታዎች ማንቸስተር ዩናይትድ ከበድ ያሉ መርሃ ግብሮች አሉበት። ሰንደርላንድ፣ ሊቨርፑል፣ ብራይተንን ሆፍ ቫልቢየን፣ ኖቲንግሃም ፎረስት እና ቶተንሃም ስፐርስ የማንቸስተር ዩናይትድ ቀጣይ አምስት ተጋጣሚዎች ናቸው። ምን ይሆናል? በኢንተርናሽናል ብሬኩ የሚለው ግን ሚዲያዎቹ እንደሚያጓጓቸው ገልጸዋል። በእናንተ ሐሳብ ማንቸስተር ዩናይትድ ለአሞሪም ተጨማሪ ጊዜ ለመስጠት መወሰኑ አሞሪም ሙሉ የውድድር ዓመት እንዲሰጠው ማሰቡ ልክ ነው ወይንስ እስካሁን የሆነው ይበቃል፣ ከዚህ በኋላ አሞሪም ነገሮችን ይለውጣል ብለን ተስፋ ለማድረግ የምንችልበት ምንም አይነት ምክንያት ወይም ግራውንድ የለንም፣ ስለዚህ ለውጥ ግድ ነው ነው የምትሉት? የምትሉትን ብናውቅ የምናውቀው ደግሞ በኮመንት ሴክሽኑ ላይ በምትሰጡት ሀሳብ ቢሆን እጅግ በጣም ደስ ይለናልና አድርጉት እንላለን። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። በያላችሁበት መልካሙን ሁሉ የእናንተ እንዲሆን እንመኛለን። ኢትዮጵያ ለዘለዓለም ትኖር።